አዴይ ድራማ ክፍል 42 በዛሬው ክፍል እንግዲህ እንዳየነው ከሆነ አዴይና ዴብ አንድ ላይ ሆነው ማውራት ጀምረዋል። አዴይ አሁንም ቢሆን ላስብበት ተወጅኛለሽ ወይ ታፈቅደኛለሽ ወይ እያላት ነበር። ነገር ግን አዴይ አሁንም ቢሆን ዴብዬ ጊዜ ልፈጅብህ አልፈልግም አንተ ልብህ የወደደውና የፈቀደውን የፈቀደው አድርግ ላስብበት እያለችው ትገኛለች ማለት ነው። በሌላ በኩል ፍቅር ተስፋ የቆረጠች ትመስላለች። ነገር ግን ሁለቱ ሰዎች ላይ በጣም እየጮህችባቸው አደይና ለምለም ላይ በጣም እየጮህችባቸው ትልቅ ጦርነት እየከፈቱ ይገኛሉ። ዞሮ ዞሮ ግን ፍቅር አሁን ላይ ተስፋ የቆረጠች ትመስላለች ማለት ነው። ነገር ግን ደመቀና ንጉስ ጋር ደግሞ እየተገናኘች ነበረ። ፍቅር በሰላም አይደለም። አሁን ላይ ዝም ያለችው የተረጋጋችም ትመስላለች። ብቻ ሷ የምታዘው ና የምታደርገው ነገር እየፈለገች ትገኛለች። አደይ ላይ ውሀ ብትደፋባትም ነገር ግን እራሷን ብሷት ኤንዶሚን ቀቀላ ልትበላ ነበረ። ምክንያቱም ምግብ የሚሰራላት የለም አደይን እጇን ስላቃጠለቻት አደይ ያሁን ላይ ስራ እየሰራች አይደለም። ዴቭንም እንግዲህ አደይ እኮ ስራ አትሰራም ተኝታ ነው የምትለው። ለምን አትሰራ? ምግብ የለም፣ ቤቱ ቆሽሿል የሚል ቤቱታ ፍቅር ለዴቭ እያቀረበች ነበር። ነገር ግን የራስሽ ጉዳይ አንቺ እንደዚህ ስራ ደረሻት ነው ይሄ ሁሉ ነገር እየመጣው ከፈለግሽ ራስሽ አጽጂ ራስሽ ምግብ ስሪ ሲላት፣ በመጨረሻም እንግዲህ እንዶምን መቀቀል ጀምራ ነበረ ማለት ነው። በዛ ሰዓት ነበረ ዴቭና ፍቅር የልብ የልባቸውን እያወሩ ማንንም አይወደኝም፣ ሁሉም ሰው አይፈልገኝም እያለች። ዴብ አቤቱቷን ስታቀርብለት ዴብም እንግዲህ ሁሉም ሰው ይወድሻል። አንቺ ብቻ ሰው የሚወደው ሰው ሁኝ፣ ክፋት ሁኝ፣ መጥፋት ሁኝ እንጂ ሁላችንም እንወድሻለን በማለት እንግዲህ ተቃቅፎ ነበረ ለምለም የደረሰችባቸው ለምለም ይህ ነገር ስታይ አስደንግጧታል። ምናልባት ለምለም ይሄን ነገር ላዴ ከነገረቻት ልክ እንደ ባርኮት ያደርገኛል በማለት ምናልባት ከዴብ ልትርቅ ትችላለች። ለምለም ካልነገረቻት ግን በዛው የሚቀጥሉ ይመስለኛል። የፍቅር ጥያቄውን የምትቀበለው ይመስለኛል። ለምለም ይህን ነገር ከተናገረች ግን አደይ ልክ እንደ ባርኮት ሀሳቡን ቀይሮ ትቶኝ ይሄዳል በማለት አሁንም በስጋት ውስጥ ስለሆነች የበለጠ ሀሳቧን ትቀይራለች። በመጨረሻው ፓርት እንግዲህ እነ ፍቅር ቤት የባርኮት ፍቅረኛ መታለች። ሶ ባርኮት ሌላ ቦታ ነው ይሄ ሄደ ማለት ነው፣ ወይም ደግሞ ፍቅረኛውና ባርኮት እዛ ቤት መጥተው መኖር ሊጀምሩ ነው ማለት ነው። ቦርሷን ይዛ ነው የመጣች እዛ ቤት ደግሞ ሌላ የባርኮት ፍቅረኛ ተጨመረች ማለት። ፍቅርን እንግዲህ ስታያት ትንሿ ሰይጣን እያለቻት ነበረ። ሌላ ጦርነት ይፈጠራል ማለት ነው። እንግዲህ ባርኮት አደይን እንደሚወዳት ስትሰማ የባርኮት ፍቅረኛ አዴሌ ሌላ ሲኦል ሊጨመርባት ነው ብዬ ነው የማስበው። በሌላ በኩል ደግሞ ሊዲያና ለምለም አይጥና ድመት ሆነዋለኝ። ለምለም ኤላ ቤት እግር እያበዛች ነው። ሁሌ እየሄደች የማይደረግ የማይሆን ነገር እያደረገች ትገኛለች። በመጨረሻ ፓርት ላይም እንግዲህ እንዳያችሁት ለምለም ወደነ ኤላ ቤት ምግብ ልትሰራለት ስትሄድ ሊዲያና ዴብ አደይን ምግብ እንድትሰራለት ጠይቆት ነበረ። ኤላ ሰው ዴብ ሄጂ ሲላት ለምለም መሄድ ባትፈልግም ነገር ግን ሄዳ ነበረ። ስትሄድ ግን ያገኘችው ነገር በጣም የሚያስደነግጥና ና ያልጠበቀችው ነገር ነው። ከሊዲያ ጋር ኤላና ሊዲያ እየደነሱ ነበረ። ኤላ ግን ፈልጉ ሳይሆን ሊዳ አስገድደው ነበረ። እንግዲህ ያን ነገር እያደረጉ የነበረው ይሄ ነገር ደግሞ ለለምለም የበለጠ ተስፋ እንድት ቆርጥ ነው። አሁን ኤላ ውስጡ እያሰበኝ አይደለም፣ ትቶኛል፣ በቃ ተስፋ ቆርጧል የሚል ሀሳብ በውስጡ አለ ማለት ነው። ሶ ኤላ እና ለምለም እንዴት ነው አብረው ሊቀጥሉ የሚችሉ መቀጠል ከቻሉት ሊዲያ መልት አድርጋ ትችላለች። ለምለም ፍቅርስ ምን አይነት ሴራ እያሴረች ይሆን? የእውነት እዛ ቤት አደይ ና ዴ ፍቅረኛ ፍቅረኛሞች ሆነው በሰላም አደይን የምታኖራት ይመስላችኋል? ወይስ ደግሞ ምን ሊፈጠር ይችላል? ግምታችሁን ኮሜንት ላይ ያስቀምጡ። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህናናችሁ? በጣም ደህናነ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ቁጭ አድርጉልኝ። እንግዲህ በዛሬው ክፍል በክፍል አርባ ሁለት ብዙ ነገሮች ተከስተዋል። ቀጣይም ብዙ ነገሮች ሊከሰቱ ይችላሉ። በዛሬው ክፍል ላይ እንግዲህ እንዳየነው አንድ አዲስ ሴት የባርኮት ፍቅረኛ ወደ ቤት ዘው ብላ መታለች ማለት ነው። ቤት ውስጥ ገባች ማለት ደግሞ ምን ሊፈጠር እንደሚችል መገመት አይከብዳችሁም። ምናልባት ምን ፈልጋ እንደመጣች ለጊዜው ግልጽ ባይሆንም፣ ነገር ግን ከባርኩት ፍቅረኛ ስለሆነች ያው ባርኮት ማለት ደግሞ የፍቅር ወንድም ስለሆነ እዛ ቤት ልትኖር ሊሆን ይችላል የምትመጣው። ነገር ግን እዛ ቤት መኖር ከጀመረች አደይ ሌላ ስቃይ ሊጨመርባት ነው። ፍቅርና የባርኮት ፍቅረኛ እንዴት ሊኖሩ ይችላሉ? ሌላ ጦርነት ይጀምራሉ ነው ብዬ ማስበው። አደይ እንግዲህ ፍቅር፣ ያው አደይ ላይ ጫና እንዲበዛባት ስለምትፈልግ ምናልባት ታርኮት አደይን ይወዳት እንደነበርና እንደነበር የፍቅር ጥያቄ እንዳቀረበላት ልትነግራት ትችላለች። ለቤዛ ሰው ሌላ ሲኦል ይጨምርባታል ብዬ ማስበው። አደይ ላይ እንግዲህ ቤዛ ምን ፈልጋ እንደመጣች ባይታወቅም ወደ ቤት ለመግባት እንግዲህ መንገዷን ትጀምራለች ማለት ነው። ከፍቅር ጋር ሌላ ጦርነት ይጀምራል ማለት ነው፣ በቀጣይ ክፍል ማለት ነው ሶ አሁንም ለምለም እዛ ቤት አልወጣችም። እንድትወጣ ፈልገው ነበር። ነገር ግን እሷ እንግዲህ ያው አደራ ስለሰጠው ለዴብ ዴብ እንድትወጣ አላደረጋትም። ከከተማ ወስዶ ዘና እያደረጋቸው ራሳቸውን እንዲያድሱ እያደረጋቸው ነበረ። ለምለም ቀጥ ብላ የቤቱን ስራ እየሰራች ነው። አደይን በደንብ እያገዘቻት ነው። ነገር ግን ይሄ ነገር ሁላቸውንም ኮንፈርት እየሰጣቸው አይደለም ፍቅርንም ሊዲያ በተለይ ሊዲያ በቃ እንዳለ ለምለምን የሚያናድር ነገር ማድረግ ጀምራለች ማለት ነው። ኤላ ቤት እግር እያበዛሽ ነው፣ የማይደረጉ እያደረገች ለምለም እንድታይ እያደረገች ነው። ብቻ እንደምንም ብላ ኤላን ከለምለም መንጠቅ ነው የምትፈልገው። ነገር ግን ኤላ ለእሷ ምንም አይነት ስሜት እንደሌለውና እንደወንድሙ እንደ እህቱ እንደሚያያት በቃ ምትወጂኝና ምታከብሪኝ ከሆነ ለምለምን ውደጅልኝ፣ አክብሪልኝ። አንቺ ሰው አታከብሪም፣ ሰው ትንቅ ያለሽ የላይ ውበት ምንም አያደርግም፣ ዋናው የሰው ልጅ የውስጥ ውበት ነው። ስለዚህ ውስጥሽ የተዋበ ይሆን ዘንድ ራስሽን አስተካክ እያለ እንግዲህ ምክር ቢጤ ነገር እየለገሳት ነበረ። ሊዲያ ግን የምትሰማ አይደለችም። እኔ ቆንጆ አይደለም ወይ ቆንጆ አይደለሽም እያልከኝ ነው ወይ እያለች እንግዲህ እያስደነገጠችውና እያስፈራራችው ነበረ። ሊዲያ እንግዲህ በግድ ኤላን የግሏ ለማድረግ ጥረት እያደረገች ትገኛለች። ከለምለም ጋም ከባድ ሰጣገባ ውስጥ እየገቡ ነው። አንዴ ትሰድባታለች፣ አንዴ ታንቋሻሻታለች፣ አንዴ ትነቃታለች። ቤት ውስጥ እንድትሆንም አትፈልግም። አሁን ላይ ለምለም ልክ እንደ ሰራተኛ ኤላ ቤት ያሉ ሰራዎች ሰዎችን ጨራርሳ ወደ ነዴ ቤት መንገዷን አቅነታለች ማለት ነው። አሁን ላይ ለምለም ተስፋ የቆረጠች ትመስላለች። እንግዲህ ኤላ ረስቶኛል፣ ትቶኛል። ምክንያቱም ሊዲያ ጋር የሚያደርገው ነገር ተስፋ የሚያስቆርጥ ነገር ነው። ሶ ሊዲያ ምንም አይነት ኃይል ሳትጠቀም በተግባር ብቻ ለምለምና ኤላን ኤላ ልትለያያቸው መንገድ የጀመረች ይመስለኛል። ያሰበችው ነገር ሊሳካላት ነው ብዬ ነው የማስበው። በሌላ በኩል አደይና ዴቭ አሁንም ቢሆን ያው ፍቅራቸውን በግልጽ አል ገለጹ ም አዴም በግልጽ እንደተቀበለችው አልነገረችው። ምክንያቱም ፍርሃትና ስጋት አለ በውስጧ ልግ እንደ ባርኩት ሀሳቡን ቀይሮ ትቶኝ ይሄዳል የሚል ስጋት በውስጧ ስላለ እንግዲህ የዴብን የፍቅር ጥያቄ ተቀብላ እንደ ፍቅረኛሞች መሆን አልቻሉም። እየጠየቃት እያፋጠጣት ነበር። ነገር ግን ላስበበት ጊዜ ናት ትግድል የሚል ምላሽ ነበረ ለዴብ እየሰጠችው ቢሆንም ግን በትንሹ ተስፋ ስላለው እየሄደች አብራው እየወጣች ትገኛለች ማለት ነው። ሰው ቀጣይ እንግዲህ ያው ፍቅረኛ ሞች የመሆን ቻንሳቸው ትንሽ የጨመረ ይመስላል። ነገር ግን አሁን የመጣችው ልጅ ቤዛ የባርኮት ፍቅረኛ ነገሮችን ምናልባት ልትቀይራቸው ትችላለች። አደይ ግን ዴብን ካፈቀረች ያው ፍቅር ምን ልታደርጋት እንደምትችል በጣም ከባድ ነው። የሆነ ሴራ ካላሴረች ጸጥ ብላ ፍቅር ዝም አትልም ብዬ ነው ማስበው። ዞሮ ዞሮ በቀጣይ ክፍል የሚፈጠረውን እየገመታችሁ እስከዛው ባይ ባይ